እንግዲህ ሆሱን የነበረበትን ያለበትን ሁኔታ ለማጋራት ነው ወደ እናንተ የመጣሁት። እንግዲህ ወደ ሆሱን ወንድማችን ሆሱን ማታውቁት ሰዎች አላችሁ ብዬ አላስብም። ዳኢ ወንድማችን አይኑን በጠና እንደታመመ ተመልክታችሁ ነበረ። ያው ታሞም ራሱ ስራ መስራቱን ወደ ዲን ወደ ኤልም መጣራቱን አላቆመም ነበረ። እንግዲህ ምርመራ አድርጎ ነበረ። ና አመሊያ ተደርጓል። ዛሬ አመሊያ ተደረገ ያለው ብሎ ይህንን ፎቶውን አጋርቷል እና ሁላችሁም እድዋ እንድታደርጉለት ተቂቃኔ አሁን ካሁን ይሻለዋል እያልኩ ነበረ። ማለትም በቃ ትንሽ በደንብ እያበጠ መጣ። አንዳንድ ጊዜ አይን እንደዚህ አይነት ነገር ያጋጥማል ብጥልና፣ ለተወሰነ ጊዜ ያማቸዋል፣ ከዛ ወደ በራሱ ጊዜ ይሄዳል። እንደዚህ ነገር ያጋጥምኛል። የእሱ ግን በጣም ነው የቆየበት። እንዲሁም ተመልካቾች እሱ ታየው ሌላ ነገር እንዳይፈጥርብህ ሲሉት ነበርና፣ እሱም ታይቶ እንግዲህ አመሊያ መደረግ እንዳለበት ሲነግሩት፣ ዛሬ አመሊያ አድርጎ እንደምትመለከቱት አመ አመሊያ ማድረጉን ይፋ አድርጎ ዱዓ አድርጉልኝ ብሏል እና ሁላችሁም ዱዓ አድርጉለት። አላህ ሱብሓነ ወተዓላ አፍያ ያደርገው። አላህ ሱብሓነ ወተዓላ ደግሞ ወንጀሉን የሚምርለት አላህ ያደርግለት። ያው አንዳንድ ጊዜ በሽታ ሲገጥማችሁ ያላችሁበት ትምጥም ነገር ሲሆን ምህረትን አላህ ሊያደርግ ሲፈልግ በተለያዩ አይነት ነገሮች ይፈትናል ና አላህ ሱብሓነ ወተዓላ ደግሞ የወንጀል ማብሻ አላህ ያደርግልህ። አላህ ሱብሓነ ወተዓላ አፍያ ያደርግልህ ሁላችሁም ደግሞ አፍያ እንዲያደርገው ዱ አድርጉለት በተለይ ደግሞ የአይን ነገር ቀላል ነገር አይደለም የአይን ህመም ቀላል ነገር አይደለም እሱ ደግሞ በጣም ረጅም ሰዓት ስልክ ላይ ስለሚውል እንደዚህ ላይቭ ቅጭ ብሎ ነው ስልክ እስክሪን እያየ ነው እንግዲህ የሚያወራው ከተማሪዎች ጋር ያው እማውን የሚያስተምረው በስልክ ስለሆነ ኦንላይን ስለሆነ ረጅም ሰዓት ስልክ ይጠቀማልና። ከባድ ነው። ብቻ ስልክ ብዙ አይነት በሽታዎችን ያመጣል። አሁን ምክንያቱም ኬዙን ባላቅም ረጅም ሰዓት ስለሚጠቀም በጣም ከባድ ነው። ብቻ ለማንኛውም ዱአ አድርጉለት። አላህ ስብሀኑ ተአላ አፊያ እንዲሰጠው ዱአ አድርጉለት። የማን ዱአ መስተጃብ እንደሚሆን አይታወቅም እና በዱአችሁ አስታውሱት ማለት እሱ ይጠቅመናል። ምንም ነገር እንዳይነካው አላህ ሱብሓነ ተዓላ ሙሉ አፊያ ያድርገው ለሙስሊሙ ኡማ እንዲሁም ሙሉ ለሙስሊሙ ብቻ ለብዙ ለብዙ በቃ ለመላው ኢትዮጵያን አማርኛ ቋንቋ መስማት ለሚችሉት በአጠቃላይ ትልቅ ስራ ነው የሚሰራው። ለሌሎች እምነት ቢሆን ለኛም ትልቅ ትምህርት ነው እያስተማር ያለው። በተለይ ደግሞ ቲክቶክ መንደር ታውቃላችሁ፣ ብዙ ፈሳዶች የፈሰሱበት ቦታ የት ነው ብትባሉ፣ ቲክቶክ መንደር ነው እና እዛ ደግሞ ኡስታዞች ገ ተው ማስተማር ትልቅ ነገር ነው እና እሱ አብዛኛው ትኩረቱ ያለው እዛ ያሉ ማህበረሰቦችን ወደ ዲን መጣራት ነው። ታቃላችሁ ብዙ ሰዎችን አስልሟል። በየቀኑ እሱ ቤት የሚሰልሙት ስፍር ቁጥር የላቸውም። ሐቂቀትን ያ ማለት በቃ በጣም ጎበዝ ስለሆነ እንዴት ማስተማር እንዳለበት፣ እንዴት ማስለም እንዳለበት፣ እንዴት ሰዎችን መጣራት እንዳለበት በዚሁ እድሜ ጠንቅቆ ያወቀ ሰው ነው። ወላሄ በቃ የሆነ ልጅ ነው ገና ወጣት ነው፣ ግን በዚህ እድሜው ደግሞ የእውቀት ደረጃው በጣም ይገርመኛል። ወላሄ ነው እምላችሁ። በጣም በጣም መቀናበት ሰው ቢኖር አንደኛው እሱ ነው። በእውቀት ባላቸው ሰዎች፣ በተለይ በዲን እውቀት ባላቸው ሰዎች ያው መቅናት ይወደዳል አይደለም በመልካም ነገር እንጂ በመጥፎ ነገር። በመጥፎ ነገር መቅናት ያኔ ለዛ ሰው እንዳይሳካለት ምናምን እነዚህ እነዚህ ቅናቶች የተጠሉ ናቸው እንጂ በመልካም ነገር በተለይ እውቀት ኖሮት በእውቀት እውቀት ባለው ሰው ጠቃሚ ለሌሎች የሚጠቅም ሰው ለራሱ እውቀት ኖሮት ለሌሎች የሚጠቅም ሰው መቅናት ይፈቀዳል። ሁለተኛው ደግሞ ገንዘብ ኑሮት ገንዘቡን በጥሩ ነገር በሚያውሉ ሰዎች ማለት መልካም ነገር በሚሰሩበት ሰዎች በነዚያ ሰዎች መቅናት ይቻላል። በአጠቃላይ በከይር ነገር መቅናት እንደሚቻል ያው ከሀዲሱ ምናምን ከተማርኩት ከራሱ ሱ ከተማርኩት ነው እና ይቻላል። አንደኛን የምቀናበት ነገር በዚህ እድሜው ያው ማለት በቃ ጉሩምሳ ስትሆኑ የሆነ እድሜ የሆነ የሚያንገዳግዳችሁ ነገር አለ እኮ ግን ያሳይበግረው ሙሉ ህይወቱን ዲን ላይ አድርጎ ሙሉ ህይወቱን ስለ እስላማዊ ትምህርት አድርጎ እንደገና ደግሞ አሁን ለኡማው እያገለገለ ይገኛል እና ምንም አይነት ነገር እንዳይነካው ዱዓ አድርጉለት። ለብዙዎች ይጠቅማል። በተለይ ደግሞ ለሌላ እምነት ተከታዮች ትልቅ ትልቅ የሂዳያ ሰበብ እየሆነ ነው እና ብዙዎቹን እየጠራ ወደ እስልምና እንዲገቡ እየመራቸው ነው እና አላህ ሱብሓነሁ ወተዓላ የጨምረው እውቀቱንም በእውቀት እጥፍ ድር ጨምርለት እንዲሁም አፍያውንም ደግሞ አላህ ስብሓነ ወተዓላ አፍያ እንዲያደርገው ዱዓ አድርጉለትና ና ሀቂቀተኒ በጣም እኔ ኔ እንጃ ወላሂ እኔ እንጃ። በቃ ቁጭ ብላችሁ ሀያ አራት ሰዓት እሱን ብታዳምጡ ማይ ሰለቻችሁ። ሰው ማን ነው ብትባሉ ያው ሁሱ ነው። ብዙ ሰዎችን አሳምኖ እንትን ስለሚሄድ ሻሃዳ ስለሚያስይዝ ማለት ነው። ሰሞኑን እንደውም ከብዙ ከብዙዎች መካከል ጥቂቱን ለመናገር ያክል ለምሳሌ አሁን መሲ የምትባለዋ ልጅ የእስልምና ጣል ነበረች። በአጠቃላይ በቃ ስለ እስልምና ስታወራ ያንቀጠቀጣት ነበረ። ግን ሱብሃነላህ ያው እሱ ላይ ቲክቶክ ላይ ቆጭ ብላ ስትማር ስትማር ስትማር መጨረሻ ላይ በራሱ እጅ ምን አደረገች? ከሱ ጋር ራሱ ሳጠገባ ውስጥ ገብታለች፣ ከሁሱ ጋር ማለት ነው። መሲ የምትባለው አለች አልሙሄም አሁን ግን በራሱ እጅ፣ በእሱ ሻሃዳ ተቀብላ እስልምና ተቀብላለች። ሻሃዳ አድርጋ እስልምና ተቀብላለች። እና መሲን የጠቀስኩላችሁ ከብዙዎች አንዷን ነው ማለት በቃ፣ ለእስልምና ጥላቻ ያላቸው ሰዎች። እሱ ግን ዝም ብሎ ስራውን ይሰራ ነበር፣ ዝም ብሎ ያስተ ተጀምር ነበር ግን ደግሞ ተምራ እስልምናን ከተቀበሉ መካከል አንዷ ናትና ያው ሰሞኑ ሻህዳ ይዛ በሌላ እምነት ተከታዮች እንግዲህ ብዙ ጫና ብዙ ነገሮች እያደረሱባት ነው። ነገር ግን እሷ ያው ለጊዜው ጸጥ ብላለች። አንዳንዴ የመታ ምላሽ ልሰጥም ቢሆን ያው ጸጥ ብላለች። አልሙሄም በጣም ነው ደስ የሚለው በለጋ እድሜያችሁ በዚህ እድሜያችሁ የእውቀት ባለቤት ስትሆኑ ደግሞ ከምንም በላይ ነውና አላህ ሱብሓነ ወተዓላ እውቀትን ይስጠን። አላህ ሱብሓነ ወተዓላ ሰዎችን ከይረ መንገድ የምና የምናደርግ አላህ ያደርገን። ከጥመት የምንከላከል ከይረ ነገሮች ሁሉ ከሚሰሩ ባሪያዎች አላህ ያደርገን። ለውስቱ ለኡስታዝ ሁሱም ደግሞ ከልባችሁ ዱዓ አድርጉለት። የማን ዱዓ ሙስተጃብ እንዲሁ እንደሚሆን አይታወቅምና ነውና ሁላችሁም ዱዓ አድርጉለት። እና የዛሬው ቆይታ ይሄን ይመስል ነበረ ለውሱ ዱዓ እንድታደርጉለት ነው። እንዲሁም በተጨማሪ የመን ለሚገኙ ወንድሞቻችን ዱዓ አድርጉላቸው። ቤታቸው እያቃጠ ያቀጣጠሉባቸው ነው። እና ታቃላችሁ፣ ትናንት ቪዲዮ ሰርቼ የነገሪያችሁ ነበረ የመን ላይ እየተፈጠረ ያለው ነገር ነገሪያችኋለሁ። እንግዲህ ቤታቸውን ደግሞ እያቃጠሉባቸው ነው። ሰኡዲ መግባት አልቻሉም፣ ከሰኡዲ መውጣት ወደ የመን መሄድ አልቻሉም። እኔ እንዴት እንደሚሆኑ ራሱ አላውቅም፣ ብቻ አላህ ይደርስላቸው። ዱአ ለነሱ አድርጉላቸው እና ቆይታ ይሄን ይመስል ነበረ። በሌላ ጊዜ ደግሞ በሌላ ነገር ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አሌይኩም ረመቱላ